ሕዳር 6 2018 ዓ.ም የተለያዩ የመኪናዎችን የዋጋ ዝርዝር ይዘን ቀርበናል። ቪዲዮውን እስከ መጨረሻ ማየት ተከታተሉ። አብራቸው የቆዩ ከ1 ሚሊዮን 600 ሺህ በላይ ያሉ መኪናዎች ዋጋ አለ። በጥሞና አብራቸው የቆዩ። አሰላሙ አሌይኩም ወራህመቱላሂ ባረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እነሆ እንደምን አላቸው። በያላችሁበት ያለምዳርቻ ሰላማችሁ ይብዛ። ከላይ በምስሉ የምትመለከቱት የቶዮታ ስሪት የሆነ ሀይሲ አባዱላ ሞዴሉ 2005 በጎግል በወረቀት 2007 የተባለ ነዳጅ የሚጠቀመው ዲዘል፣ ትራንስሚሽኑ አውቶማቲክ፣ የሄደው ኪሎ ሜትር 130000 ኪሎ ሜትር የሄደ ሲሆን ታርጋ ቁጥር ኦሮ የሚል የለጠፈ ነው። በጣም ሱፐር ኤክሰለንት ኮንዲሽን የተባለ መኪና ነው ማለት ነው። ሁሉ ነገር በጣም ኖርማልና ንጹህ ነው ሁሉም ነገር ማለት ነው። የዚህ የመኪና ዋጋ ምን ያህል ነው ካላችሁን፣ እንግዲህ ሶስት ሚሊየን ሁለት መቶ ሺህ የኢትዮጵያ ብር እየተባለ ይገኛል። ዜሮ ዘጠኝ ሰላሳ ሰባት አርባ ሁለት አርባ አምስት ስልሳ አንድ በማለት በመደወል የመኪናው ባለቤት ይሁኑ። በመቀጠል የምትመለከቱት እንግዲህ የዲትሰን ፋብሪካ ያመረተው መኪና ሞዴል ቴሪዮስ 2008 ሞዴል የሆነ ትራንስሚሽን ማንዋል የሆነ ታርጋ ቁጥር ኮድ ሁለት የሆነ መኪና ነው። ጽድት ያለ መኪና ሲሆን በጣም ንጹህ መኪና ነው። ምንም ንክኪ የለውም ማለት ነው። ዋጋው ምን ያህል ነው ካላችሁን፣ ዋጋውን በጣም አሪፍና ለሰው ተስማሚ በጣም ጸዱ መኪና ነው። ሁለት ፐርሰንት ኮሚሽን በመክፈል በ1 ሚሊዮን 630 ሺ የኢትዮጵያ ብር ቀንጠብ በማድረግ ይችላሉ። ስልክ ቁጥር 0989 18 18 88 77 በማለት በመደወል የዚህ መኪና ባለቤት መሆን ትችላላችሁ ማለት ነው። ላይክ እና ሼሩም ሰብስክራይቡም እንዳይረሳ፣ ወደ ቀጣዩ አብረን እናልፋለን። በመቀጠል የምትመለከቷት እንግዲህ ለሽያጭ የቀረበች ቪትዝ መኪና ስትሆን ቶዮታ ፋብሪካ ያመረታት መኪና ናት። ይቺ ቪትዝ እንግዲህ ምንም አይነት ንክኪ የላትም፣ ቀለም አልደረበችም፣ ቻንሲ ንጹ ነው፣ ሞተር ጥርዝ፣ ሁሉም ነገር ንጹ ነው ማለት ነው። ትህትና ጋር ተፈትሾ እንግዲህ የወጣበት 69ሺ ብር ብቻ ነው ተብሏል ማለት ነው። ይህ መኪና ሞዴሉ 2001 ሶስተኛ ወር ላይ የተመረተ ሲሆን አውቶማቲክ ማርሽ የሚጠቀም ነው። ዋጋው 1 ሚሊየን 700ሺህ የኢትዮጵያ ብር ነው ማለት ነው። ኮሚሽኑ ለፐርሰንት ይከፍላሉ። መገኛዋ ስልክ ቁጥር 0953419993 በማለት በመደወል ይግዙ። በመቀጠል የምትመለከቱት ጽድት ያለ መኪና እንግዲህ ለገበያ የቀረበ ሲሆን ይህ መኪና አይሱዝ ቀጥቀጥ ነው። ይህን አይሱዝ ቀጥቀጥ እንግዲህ መግዛት የፈለገ ሰው ሞዴሉ 2022 ነው። ወንበሩ ምን ያህል ነው ካላችሁ እንግዲህ ተመልክቱት ጋቢናውን። ወንበሩ 29 ወንበር ነው። 29 ወንበር ነው። 2022 ሞዴል፣ 29 ወንበር። ዋጋው በአሁኑ ሰዓት እየተባለ ያለው 6 ሚሊየን 500 ሺህ የኢትዮጵያ ብር ነው ማለት ነው። መኪናው በጣም ጽድት ያለ ነው። ከሶስት ዓመት በፊት የወጣ መኪና ወይም የተገዛ ነው ማለት ነው። ስልከ ቁጥር መገኛው 09 14 45 09 60 በማለት በመደወል የመኪናው ባለቤት መሆን ትችላላችሁ ማለት ነው። ውስጣዊ ክፍሉን በምትመለከቱት መልኩ የው ቀርቦላችኋል። ከውስጥ ወንበሩ ይህን ይመስላል ማለት ነው። በነገርኳቸው መሰረት እንግዲህ ቀንጠባርጉ 29 ወንበር ነው፣ 6 ሚሊዮን 500 ሺህ፣ 2022 ሞዴል ነው ጽዱት ያለ አይሱዝ ቀጥቀጥነው ማለት ነው። ወደ ቀጣው እናመራለን። ላይክ ና ሼር ሰብስክራይብ ማድረጉን እንዳትዘነጉ። ለድምጼ በጣም ይቅርታ አስም ስላለብኝ ነው ማለት ነው። እሺ፣ ከላይ በምስሉ የምትመለከቷት እንግዲህ የመጨረሻዋ መኪናችን ይች ስትሆን እንግዲህ ይች መኪና የቶዮታ ፋብሪካ የአመረታት መኪና ስትሆን ቪትዝ ትባላለች። ቪትዝ ናት። 2002 ሪል ሞዴል ነው። ሞዴሏ 2002 ነው። ትራንስሚሽን አውቶማቲክ ነው። ፕሌት ነንበሯ ኮድ 3 ነው ብላ እየለጠፈች ማለት ነው በ70 ወይም 72 ሺ ቤት የለጠፈች ኤኤናት ኤክሰለንት ኮንዲሽን የተባለች መኪና ስትሆን ዋጓ እንግዲህ በአሁኑ ሰዓት 1 ሚሊዮን 750 ሺህ የኢትዮጵያ ብር እየተባለች ትገኛለች። ኮሚሽኑ 2 ፐርሰንት በመክፈል በምንሰጣቸው ስልክ ቁጥር ቀንጠብ ማድረግ ትችላላችሁ 0974 48 62 73 በዚች በቁጥር በመደወል ይችን መኪና መግዛት ወይም መቀንጠብ ይችላሉ ማለት ነው። ክብራትና ክብራን የዩቲዩብ ቻናል ቤተሰቦቼ፣ የዛሬው ቪዲዮ ለሰው ተደራሽ እንዲሆን ላይክና ሼር፣ ሰብስክራይብ ማድረጉን እንዳትዘነጉ። በቀጣይ ቪዲዮ እስከምንገናኝ በቀጣይ እስከምንገናኝ እንግዲህ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ወዳችኋለሁ። አላ ሀገራችንን የሰላም ያደርግልን። አሰላሙ አለይኩም ረህመቱላህ ወበረካቱም